ጉፋኖ እንደ ከቡሩኬ ላይ ያሰችው ባለፈው ድምጽ ተዘግቷል ምናምን ብሎ ነበረ። ጉፋኑ ከቡሩኬ ወደ አንቺ ተጋባ እንደ ጉፋኑ እንጂ የምፍቅር ነው። ፍቅር ጅን ያፍቅርሽና ትላንትና በመጣሹ በለጥ ቀን ነው እንደምታፈቅሪ እና ደሞ ማለት ነው። ሃይሚ ራሱ ስንት ዓመት አብራይ ቆየች? ቡሩኬና ሃይሚ ራሱ አንድ ስንት ዓመት የቆዩ ፍቅራቸውን እንደዚህ ሲገላለጹ፣ ወይ ደግሞ ቡሩኬ ፍቅር ይዞኛል ብላ ራሱ ሃይሚ ስትመጣ መጣ አላየንም። ምን ፍንጥጥ ፍንጥጥ ፍንጥጥ አለሹ? እንዲህ ወንድ ጠፋ፣ ወንድ ጠፋ፣ ወንድ ጠፋላችሁ። ይሄ በሚሊየን ማለት ነው፣ በሚሊየን ወደ ዱባይ የገባው ወንዶች አይደሉም እንዴ? ሴት ነው እንዴ የገባ? በዚህ ዘንድሮ ውስጥ በበረሃ ውስጥ ሁሉ እየሄደ እያለቀሰ ያለ እሱን ለምን አታገቡ? አንድ ወንድ ብቻ ቡሩኬ ብቻ ነው እንዲህ አለ። የሆኔ ወንድ በቃ እዚህ ሚዲያ ላይ ታዋቂ ከሆነ ያዙኝ ሊቀቁኝ ትላላችሁ፣ ሱሩን እየጎተታችሁ ዘቁን እያወለቃችሁ ማለት ነው። ሞልቷል ሽልጥልጥ ሽልጥልጥ ወንድ ማለት ነው። እንደ አይነት ቡርቱ እንደ እና ቡሩኬ አይነት ስታገኙ ደግሞ እያዙኝ ይልቀቁ እንትላላችሁ። ቡሩኬ ደግሞ ዛሬ ደግሞ ያጠፋ ጥፋት ንገረ እዚህ ጋር ደግሞ የማይሆን ውየት ውስጥ ገብቼ ልኖር እንደ ይበጠበጥ አልፈልግሽም ብሎሻል። ነገር ግን በዛ ሰዓት ላይ እሷ እንደዚህ ስትለው አልጀመረችም። እሷ እንዴት እርግጠኛ ሆንሹ አልጀመረችም? ሀይሚ የኔ ናት። እኔ ከሀይሚ ጋር ነው አለሁት እንጂ ከሌላ ሰው ጋር የለውም። የእሷ ህይወትስ ምንድን ነው የሚሆነው? እዚህ ጋር የእሷን ከእሷ ጋር ጀምሬ እንዴት ነው ወደ አንቺ የሚመጣ አንቺ ሴት ሆነሽ ለሃይሚ ካሰብሽው ሃይሚ ከላንቺ ካሰበች ለሃይሚ ለምን አላሰብሽም? እዮት ጀምራለች ካለችሽ ደግሞ እዮት መጀመሩን አንቺ በምን እርግጠኛ ሆንሽ አልጀመርሽም? እኔ እሷም እኔን ልታስቀና ያመጣሽው ነገር ነው እንጂ ልጁ እዮት አለው ልትል ይሄንን ነገር መልስ ትሰጣለች ነበረ። ሃይሚ ማለት ነው። ልጁ እንደተባለ እውነት ይሁን ውሸት ይሁን አላቅም ግን ባለትዳር ነው ስባሉ ሰምቻለሁ። ወይ ሀይሚም ደግሞ እንደዚህ ልታስቀና እንደ ቡሩኬ አይነት አስተማምና ሂዛ መታ ይሆናል። እሱም ደግሞ የኔ ማለት ተፈጥሮበት ይሆናል እንግዲህ አላቅም። ግን ደግሞ እኛ ምን ፈልጎ ይሄም ሆኔ፣ ያም ሆኔ ለሀይሚ የሆኔ ቀለበት ብታደርግ ፍቅሩን ብትገልጽለት፣ እቺ ልጅ ሁሌ ማለት ነው የኔ ነው የምለው ነገር በውስጧ ይኖራል። አሁን ተንቅ ያለው ብዙ ሰዎች ይንቆኛል ብላለች፣ ከዚህ በፊትም ተንቅ ያለው ያለችው ምክንያት አሁን ሀይሚ ማንኛውም ሰው ይመጣና ና ቡሩኬ ናፍቅራ ለውላል። አሁን ሀይሚ ምንም ነገር ልትል አልችልም። ምንም ነገር የላቸውማ፣ ዝም ብሎ ኖርማል እየሰራ ነው። ቡሩኬ የትላንትና ራሱ የተናገረ ነገር እኔ ይባላል አደራ ነው የአባቱ አደራ ነው አለው እንጂ እንደ ወንድም ነው ብለን እንቀበል እንጂ እንግዲህ ፍቅሬ ናት የነገዮት ምናምን የሚባለው ነገር ጭራሽ የለውም። ቡሩኬ ማለት ነው ጭራሽ ኮሜንቱም ያ ያን ሰው የሚለው ነገር ይደርሳል። ቡሩኬ ግን መልስ ልሰጠው በቃ ፍቃደኛ አይደለም ማለት ነው። ሁሉም ሴቶች ይመጣና ኪሱ ክትት ያደርጋሉ እጁን እና ዛሬም ደግሞ በአንተ ህይወት ገቡ። አንተ የምትናገረው ነገር እነሱን ሁለቱ ፕራንክ ከሆነ ነው የጠራዋቸው ልንጠይቃቸው ብዬ ነው አልከ ሃይሚ ግን ከመቼ ነው እኔ ሃይሚ ጠርጥርያታለሁ ሃይሚ ልትፈትኖ ይመስለኛል አሁንም ቡሩኬ በዚህ ጋር መልሳ ሃይሚና ቺ ልጅ ከመቼ ተግባብቶ ነው ሲጀምር ስሰዳደቦን ነበረ እውነት ቢሆነው ሃይሚ እንዴት እንዴት እሷን ታግዛለች ግን ደግሞ እንዴት ልታግዝ ቻለሹ ሃይሚ ዛሬ እውነት ሆኖ እሷ ጋ እንደሴት ሴት ተረጂ ተረዳው ልታልሹ አይደለ አንቺስ ስንት አመት ከሱ ጋር የሰራሹ ስንት ነገር ያሳለፍሹ አሳልፈሽ መስጠትሽ ነው ኦኬ፣ ቡሩኬ አሳልፎ ሰጥቶኛልና እኔም አሳልፌ ልስጠው። እስቲ ይሄን ስሜት ለሱ ይግባ ይሁ እስቲ ምን አይነት እንደሆነ። ሁሌ ወንድ ሲመጣ ሂጅ ይለኛል። እኔም ደግሞ ሴት ስመጣ ፍቅር ያለው ካለች ሂድ ልበለውና ይሄን ስሜት እንድገባ ብላ እያረገች ነው። ሃይሚ ሂጅ ሃይሚ ከመቼ ነው ከዚች ልጅ ጋር ተነጋግራ ተግባብቶ? እስከ መቼ ነው እንደዚህ ልትረዳለት ይቻለችው እዮቷ ውስጥ እኮ ነው የገባችሁ። እዮቷን ነው እኮ ነው የበጠበጠችው። እኔ ይሄ ከሃይሚ ጋ ተመካክራችሁ ገልባብጣችሁ ያመጣችሁ ነገር ነው። ከምር ማለት ነው ቡሩኬን ልታስጨንቁ። ለነገሩ ጥፊ ቀምሰዋል ማለት ነው። ጥፊ ይቀምሳል ዛሬ በሄር ቅበት ልጆቹን፣ ሴት ልጆቹን፣ ሴቶቹን እየጎተተ እያመጣ ካምር ጥፊ ከምትቀምሰው እቺን የመሰለችን ሃይሚ ይዜ ሞጓዝ ወደፊት ማለት ነው። እቺ እኮ ለትዳር ላሱ አትሆነለህም። አንዳንድ ጊዜ ለህይወታችን ምን ማለት ውሳኔ ስንወስነው ለትዳርም ይሆን ነገ ወንድም ከሆነ ለልጆችሽ፣ አባት ሴትም ከሆነች ለልጆችህ እናት የምትሆነው ሚስት በቃ ትክክለኛ ሆና ቤትን የምትስልህ ነው እንጂ እንደዚህ ዛላ ሰው ስንት ነገር ነው የምሰራች ልጅ ማለት ነው። ስለዚህ ልትጋለባበት ትችላለች። እንደ ሀይሚ አንድ ቦታ ጥንቅቅ ብላ የምትቆም ሴት አይደለችም በቃ የምትቆም ሴት አይደለችም። ታስታውቃለች ነገ አንተ ህይወት ውስጥ ገብተህ እራሱ በኋላ ብጥብጥ አደርጋ ነው የምትሄደው። ግን መልሶ የሰጠ ደህና ቢሆንም ብዙ ነገር በህ ቀረ አል ቡሩኬ ማለት ነው እኔ ሀይሚ ህይወቴ ናት። በቃ እሷ የእኔ ናት። እሷ ምን ላደርግ ነው ወደ አንቺ የሚመጣ ብትላት ምን ትመልሳት? አፎን ዘግታ ዝም ትላለች። ስለዚህ እሷ ጀምራለች። እኔ እሷ ተረትኛለች። አንቺ ግን አንተ ግን አልተረዳህም እያለች የሆነ እንደውም ማለት ነው ተረዳ እያለች ነው። ሀይሚ ራሱ እንግዲህ ጥፉን በቀመሰበት ሀይሚዬ እሷ ጥፍ ስትለው ማለት ነው የሀይሚ ጣፍጣል። የዚች ዛሬ መረረ መሰለኝ። እና ሀይሚዬ እንደዚህ ስትደባብሰው ስታቅፎ ነበረ። ሀይሚዬ እንደምንም አደርገሽ ቡሩኬሽን ጋ ተመላልሰሽ፣ እንግዲህ ጋሸ ቡሩኬ ጠንቀክበልና አንድ ቦታ ሰሰብስበ ቁጭ በል። እሺ፣ ራስን ከምታወዘው ውዞ አንድ እንዲ ታዋቂ ወንድ አይገኝም ማላችሁ እንጂ እኮ በሚሊየን እኮ ነው ያለ ወንድ። ወንድ የለም አላችሁ በኢትዮጵያ ላይ እየሞላ ወንድ አይደለም። እንደ ምንድን ነው የምትልሽ እናንተ ሴቶች ማለት ነው ማታችሁ ባለ ትዳር ወንድ ያምሩባ ያምራችኋል። ፍቅረኛ ያለ ወንድ ያምራችኋል። እናንተ ማያምራችሁ ነገር የለም። እናንተ ዩኒክ ቆንጆ ወንድ ስታዩት ያምራችኋል በቃ ቁልጥ ቁልጥ ያደርጋችኋል። አርፋችሁ ማለት ነው ስራ ስራታችሁን ብትይዙ ታገኛላችሁ። ቡሩኬ በአሳቡ ሄደዋል ከፈሩ እያለ ማለት ነው እንደጻለች ጡጦ ሁሌ እኮ ነው እንደዚህ የሚያደርጉ ይ ቡሩኬ ቡሩኬ መታለች እንግዲህ ታቅፋለች። እንደ ሃይሜ ማለት ነው አስመስላ አስመሳይ የቆጭ መጠሹ እንደመጠሹ እግርሽ ሰብስበሽ እንደመጠሹ ሰብስበሽ ወዲያ አገርሽ ወዲያ አገርሽ ወዲያ አገርሽ እንሸኝሽ ኩርቱ ፍስታንን ገዛልሻለሁ እኔ አቀፍካት እሺ፣ ካዘስ እና ቤተሰቦች፣ የዛሬ የዛሬ ነገር የሃይሚ እና ልጅቷ ተገዳግራ ነው። ሃይሚ እየፈተነች ነው ቡሩኬን። ቡሩኬ ቡሩኬ ተስተካከል አንተ ክርኩም፣ ምንም አድርግክ።